አስቤበት ምንድን ነው ዋላ አስገብታችሁ እምትመክሩኝ? እውነት በቃ ካሳሰባችሁ ነገ ነገውን ነው ማገባው። እንደዚህ ዓይነት ሲወራ ሲሪየስ አትሆኝማ እቴ። እንዴት አድርጎ ሳቋን እንደ ቀማትና ልቧ እንደ ሰበራት እያየው እኔንም ተመሳሳይ ስትስሪ ነው የምትሉ። ፍቅር እኮ ለኛ ቤተሰብ ገዳይ ነው። ስለዚህ ብዙ ማታውቁት ነገር ስላለ ተውኝ በቃ እኔ ፍቴ ልታጣ ሁሉ ምሳሌ የገራፍ የሆነ ታሪክ አለው። እነሱም እኛ የእኛን ፍቅር ብቻ የእኛን ደስታ ብቻ ነው የምታዩ። ለምን አንቺ ጓደኛ አትይዥም? አንቺ እኮ እንግዲህ በቃ ትልቅ ልጅ ነሽ እያሉ ምሩና ጽ እየመከሯት ይገኛሉ ማለት ነው። እሷ ደግሞ ከዚህ በፊት ያው የተፈጠረውን ነገር ያንን ነገር እያስታወስን አይምሯ ራሱ እሺ ሊላት አልቻለም። እና ለዛ ነው እንደሚመስለኝ በቃ አልፈልግም እያለች ያለችው ማለት ነው። ይህንሃሚ እናት ቤትሽ አይደል? እንዴት ቢያንስ ልጅሽ የወደቀበትን እንኳን ሊያቴ። እሱማ ልክ ነህ። ድንገት እኮ መጥቼ እንዳላጨናንቃችሁ ብዬ ነው። እንደው አንቺ ነሽ እንዳለ እሷ የምትጨነቂ። ዝም በለ አንተ ሰው ቤት ቄስ ያጫውተዋል። እንትን እኮ ነው ማሚዬ፣ ዳረ ቢያንስ ገባ ብለሽ ትወጫለሽ። ግዴታ ሌላ ጊዜ ይመጣሉ። አሁን ጓደኞች የጥለውኝ እየሄዱ ስለሆነ ከጎረቤቶች ጋር ሊድባል እንዴ? ማሚዬ እዚህኛው ቤት ከገባው እኮ መተሽ አታውቂም። ቢያንስ ቤቴን ታየዋለሽ። እሱማ ልክ ነህ። አሁን ደግሞ አዩ ከስራ የሚገባበት ሰዓት ደርሷል። በቃ ማሚዬ አታስቸግሪኝ እንጂ አቦ በቃ የሽ ብናት እ ምንድነ በኔ ድንገት እኮ መጥቼ እንዳላጨናንቃችሁ ብዬ ነው። ምግብ ስሪ። ተመስገናም ቆንጆ ቡና እና ማሚዬ፣ ቤቴን እንዴት አየሽው? አጅሬው ያለ ከልከኝ በተኛበት ቤት አግኝቶ ነው። ለካ ቤቱ ያስጠላው። ወይ ጉድሚስያለችንእን ከወደዱ ከነምናምኑሙ ነው አይደለም? እን መሩዬ። አዎ፣ ሚ ልክ ነሽ። አንተስ? የትንሽ ታገግምና ትመጣለች የኔ ነገር እንደው ደውዬ እንኳን ሳልጠይቃት፣ እንደው ጊዜ እንዴት ነው የሚወጣው? ግን አዎ ማሚ፣ አሁን እኮ ነገ ብለን ሳልጨርስ ነው ጊዜ ላጥ የሚለው። ወይ ጉድ! አንቺ አንቺ ካላወቅሽበት እኮ በአሁን ሰዓት እንደ ውሃ ነው እያሳሳለ። ይዞሽን እኮ ውድ የሚለው ዘመናችንን የሚመጥን ጥሩ አባባል። አረ ድሮ ድሮ በጣም እጫወት ነበር፣ እርጅናው ተጫጭሜ ነው እንጂ አረ እማታዬ፣ በእናትሽ ቆይ፣ ልጆችን በምን ልታጫውቻቸው? ናሆሚ አንተ ብቻ ለመውለዱ በርታ እንጂ ለማውራቱ እንኳን ብዙ አታስብ። እናት ግን በቃ የልጇን ፍሬ ለማየት ነው አይደል በጣም የምትጓጓው? አዎ ቤተሰቦቻችን እኮ ከእነሱ ያቀነሰው ለልጆቻቸው የተሻለ ህይወትን ለመስጠት ነው የሚኖሩት። ይሄ ሁላችሁ። ለዛም ነው በአሁኑ ሰዓት ወላጅ እያለ ሁሉንም ነገር አድርጉ፣ ጥሩ ቦታ ድረሱ የምንላቸው። ግን ምን ያደርጋል የዛሬ ዘመን ልጆች እንደዚህ አይነት ነገር

ትንሽ ጊዜ መሆን ይችላል እንዴ? ቆይ፣ ለምንድን ነው እንደዚህ አይነት ፍላጎት የምታከብሩት? እንዴ? ምን ማለት ነው? ንጉሱ እኮ የለ፣ ንግስቲቱ ፍቃድ ምንም አያደርግም። አንቺ በፈለግሽ ሰዓት መሆን ይችላል፣ ዛሬም ቢሆን ምንድን ነው ያልሽው? ዛሬም ቢሆን ከምርሽ? ማለት ይከልብሽ ነው? አዎ ብዙ ፈተንኩ። አንተ ግን ፈተናዎቹን በሙሉ አልፈዋል፣ እና ምን ልጠብቅ